ክብር ለኢየሱስ ክርስቶስ ላዳኛችን ይሁን። በያዕቆብ መልእክት ምዕራፍ 5 ቁጥር 13 እስከ 18 ያለውን ክፍል ላካፍላችሁ ፈልጋለሁ እና ርዕሰ ጉዳያችን እዚህ ላይ የጻድቅ ሰው ጸሎት ይላል። የመጽሐፉን ሐሳብ ስትመለከቱ ስለ ጻድቅ ሰው ጸሎት አስደናቂ ስለሆነው። ይህ ጻድቅ ሰው ኢምፓክት የሚናገር ክፍል ነው። ምናልባት እንደው ጻድቅ ሰው ማን ነው ካልን በዳነበት ጸጋ መተርጎም ስላለብን በዳነበት ጸጋ የሚኖር ሰው ማለታችን ነው። ጻድቅ ሰው ማለት በብሉይ ኪዳን ንጽጽር ዮብ በትውልዱ ጻድቅ ነው ሲል ከጂን ማለት አይደለም ከዘር ሐረግ ማለት አይደለም። እርሱ ይኖርበት ከነበረው ጀነሬሽን በተሻለ የሕይወት ሥነ ምግባር ይመላለስ ነበር የሚለውን ለማንሳት ነው። እንደዚሁም ደግሞ ወደ ሌላኛው የመጽሐፍ ቅዱስ ክፍል ሄደት ብለን ስለ ኖህ ሲያነሳ ኖህንም እንደዚሁ ንጽጽር ነው ማለት ነው በዛ ጊዜ። በአዲስ ኪዳን ግን ጻድቅ የሚለው በዳነበት ጸጋ የሚኖር ማለት ነው። በእግዚአብሔር ጸጋ የጸደቀ በእግዚአብሔር ጸጋ የዳነ በዛ በዳነበት ጸጋ ደግሞ የሚኖር የምትኖር የሚኖሩ እነዚያ ጻድቃን ተብለው ተጠርተዋል። የእግዚአብሔር ቃል ይህንን ነው የሚያስተምረን። የሮሜ መልእክት ላይም ብናይ ገላትያም ላይ ብንመለከት ይህንን ነው የሚናገረው እና ኃጢአትን በእግዚአብሔር ችሎታ ስለመተው እና በኢየሱስ ክርስቶስ የመስቀል ስራ አማኝን ስለማጽደቅ የእግዚአብሔር ጸጋ እንደተገለጠ ይነግረናል ማለት ነው። እንግዲህ ይህንን ጻድቅ ሰው ጸሎት የሚለውን ርዕሰ ጉዳይ በምንነጋገርበት ጊዜ ዓላማችን ጸሎት ያልሆኑ ጸሎቶችን እና የሚሰራውን ጸሎት ለይተን እንድንገነዘብ ማስጨበጥ ነው ማለት ነው። ጸሎት የሚመስሉ ጸሎቶች አሉ። በምድራችንም በተለያየ ሁኔታ እናያለን። እንደዚሁም ደግሞ የተለያዩ ዘመናትም እንደነበሩ መጽሐፍ ቅዱስ ጸሎት የሚመስሉ ጸሎቶችንና ያልሆኑትንም ልዩነት አስረግጦ የሚያስተምረን ነው ማለት ነው እና ዓላማችን የነዚህን ልዩነቶች በሚገባ በተለይ የጸሎት ሸክሙም ልቡም ያላቸው ሰዎች እንዲገነዘቡ የበኩላችንን ማገዝ ነው፣ ማሳየት ነው። መጽሐፍ ቅዱሳዊ እውነታ ሰዎች እንዲያስታውሱ መርዳት እንጂ እኛ የእግዚአብሔርን ቃል የመጨረሻው ባለስልጣናት አይደለንም። እኛም ራሳችን ሌሎች በሚሰብኩት እናስታውሳለን። ሪማይንድ ማድረግ፣ ሰዎችን ማንቃት። እኛም ሌሎች በሚያስተምሩት ሌሎች በሚሰብኩት እንነቃለን። ምክንያቱም አንዳችን የሌላችን ውስጥ ያለውን ጸጋ የሚያነሳሳ ስለሆነ ማለት ነው። ሌላው ይህንን የጻድቅ ሰው ጸሎት የሚለውን በምንማርበት ጊዜ ግባችን በቃሉ ትምህርትና በጸሎት መካከል ያለውን ትስስር ማሳየት ነው ማለት ነው። እውነተኛ ማኝ የሚጸልይ ከሆነ የእግዚአብሔር ቃል ብርሃን ይበራለታል ነው። በሌላ መልኩ ደግሞ የእግዚአብሔር ቃል ብርሃን ጋር አታች ያደረገ በእግዚአብሔር ቃል ብርሃን ሕይወቱ የተነካ ከቃሉ ብርሃን ጋር የተነካካ ሰው የጸሎት ኃይል የግድ እንደሚያስፈልገው ያውቃል ማለት ነው። ወይም ደግሞ ከጸሎት ጋር የተነካካ ነው ማለት ነው። ቃሉን ይዣለሁ ብሎ የማይጸልይ አማኝ አይኖርም። እጸልያለሁ ብሎ ቃሉን የሚጥል አማኝ አይኖርም ማለት ነው። ስለዚህ የምንጸልይ ከሆነ ቃሉን መያዝ አለብን። ቃሉን ከያዘን ደግሞ መጸለይ አለብን ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በመንፈስ ጸልዩ፣ ዘወትር ጸልዩ፣ ሳታቋረጡ ጸልዩ የሚለን። እንግዲህ ቃሉ ያላቸው ሰዎች አንዱ መገለጫቸው ምንድን ነው ማለት ነው? የጸሎት ህይወት ነው ማለት ነው። ቃሉና ጸሎትን ማፋታት ፍጽሞ የማይሆን ነገር መሆኑን ላሳስባችሁ ፈልጋለሁ ለአድማጮቼ በሌላ መልኩ። እንግዲህ ይህንን ይዘን የተወሰኑ ነጥቦችን እንመለከታለን። አንደኛው የመጀመሪያው ነጥባችን ጸሎት ያልሆነው ጸሎት። እንግዲህ ስለ ጸሎት ስንመለከት ጸሎት ያልሆኑ ጸሎቶችን መገንዘብም እንደሚያስፈልግ ገልጬላችኋለሁ። ይህንን በምንመለከትበት ጊዜ የመጀመሪያው ጸሎት ያልሆነ ጸሎት በኢየሱስ ስምና ለእግዚአብሔር ክብር የማይደረግ ጸሎት ነው ማለት ነው። በኢየሱስ ክርስቶስ ስምና ለእግዚአብሔር ክብር የማይደረግ ጸሎት እሱ ጸሎት አይደለም ማለት ነው። እና ይህንን በዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንደዚሁም ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ዮሐንስ 16 23 ም ያሉትን ብትመለከቷቸው በጣም ይገራርሙ ዝርዝር መግለጫዎች ተቀምጠው እናገኛለን። ከእነዚህ መካከል አንዱ በስሙ ስለመጸለይ መጸለይ ያለውን ጉልበት አጠንክሮ ጌታ ኢየሱስ የተናገረበትን ክፍል እናገኛለን። ስለዚህ ጸሎት ያልሆኑ ጸሎት በምንም አይነት ስም ብትጸልዩ ይህ ጸሎት ይመስላል እንጂ አይደለም ማለት ነው። ወይም ደግሞ የማያምኑ ሰዎች የፓጋኒዝም ልምምድ ነው ማለት ነው። እውነተኛ የሆነው ጸሎት እንግዲህ አንዱ በጌታ በኢየሱስ ስምና ለእግዚአብሔር አብ ክብር የሚደረግ የሚቀርብ ጸሎት ሲሆን፣ ልክ ያልሆነው ጸሎት ደግሞ በኢየሱስ ስም አይጸለይም፣ እንደገናም ለአብ ክብር አይጸለይም ማለት ነው። የማንም የግለሰብ ኢንተርስት ነው የማንም የግለሰብ ፍላጎት ከሆነ ያ የአብ ፈቃድ ለዚህ ነው። ጌታም ሲያስተምር ብናለ ፈቃድ በሰማይ እንደሆነች እንደዚሁ በምድር ትሆን ብላችሁ ጸልዩ። አያችሁ፣ የፈለገን ያክል መንፈሳዊ ምጥቀት ላይ ብንደርስ የአብ ፈቃድ በሕይወታችን እንዲሆን እንጂ ምን ጸልየው የእኛም ፈቃድ በመሻት አይደለም ማለት ነው። የእኛም እንኳን ፍላጎት ፈቃድ ነው ወይ ብለን መጸለይ አለብን። ጌታ ኢየሱስም ሲጸልይ ምን ብሎ ነበር ታስታውሱ? ከሆነ ወደ መስቀሉ እየቀረበ ሲመጣ ፈቃድ ቢሆን ይቺ ጽዋ ሳልጠጣት ታልፍ ዘንድ ፈቃድ ቢሆን ይኖ ፈቃድ ቢሆን ያንተ ፈቃድ ይሁን እንጂ እኔ ፈቃድ ግን አይሁን አለ። ታውቃላችሁ፣ የአብ ፈቃድ የምንለው ለዚህ ነው። የትኛውም አይነት ነገር አብን ያከብር ዘንድ እንጂ እኛን ብሌዝ ለማድረግ እኛን ለማክበር አንጸልይም ማለት ነው። በሌላኛው መልኩ ጸሎት ያልሆነ ጸሎት ምንድን ነው ካልን በተሳሳተ ተነሳሽነት የሚደረግ ጸሎት ወይም ልመና፣ ይሄ ነው አንዱ። በተሳሳተ ተነሳሽነት የሚደረግ ጸሎት ወይም ደግሞ ልመና፣ ይህ ትክክል አይደለም። ጸሎት ያልሆነ ጸሎት ነው ማለት ነው። በያዕቆብ ምዕራፍ አራት ላይ ትለምናላችሁ ይላቸዋል፣ ትፈልጋላችሁ ይላቸዋል፣ ነገር ግን አትቀበሉም እንደገናም ደግሞ አታገኙም ይላቸዋል። ትሪዝን ቱዋይ ስንል የተሳሳተ ፐርሰፕሽን ወይም ሞቲቭ ነበራቸው። የተሳሳተ ፍላጎት ነበራቸው። የተሳሳተ እንትን ነበራቸው። ሌላው እግዚአብሔር ቢፈቅድ አይሉም። እናንተ ይልና አንዳንዶቹ የዓለም ወዳጅ ነበሩ እና የዓለም ወዳጅ ሆነው እግዚአብሔር እንዲያደርግላቸው ይፈልጋሉ ሌሎች ደግሞ የራሳቸውን ፍቃድ የሚከተሉ ነበሩ። ያዕቆብ ምዕራፍ አራት ላይ ስትመለከቱት ወደዚህ ቦታ እንሄዳለን እንነግዳለን፣ እናተርፍማለን ለማለት እግዚአብሔር ቢፈቅድ ለምንድን ነው ማትሉት ብሎ ይጠይቃቸዋል። እንደዚሁም ደግሞ እናንተ የዓለም ወዳጅ የሆናችሁ ከእግዚአብሔር ጋር እንደተጣላችሁ አታውቁምን ብሎ ደግሞ ይጠይቃል። ስለዚህ የእግዚአብሔር ወዳ የዓለም ወዳጅ መሆን የእግዚአብሔር ጠበኛ መሆን ነው ብሎ ይናገራል። እና እየተሳሳተ መንገድ ላይ ሆነን እየተሳሳተ ተነሳሽነት የተሳሳተ ኢንተርስት የተሳሳተ ፍላጎት መሻት ይዘን የምናደርገው ጸሎት ይሄ ጸሎት ያልሆነ ጸሎት ይባላል ማለት ነው። ስለዚህ ፈቃደ መለኮት የእግዚአብሔር ፈቃድ እንዲሆን እንደዚሁም ደግሞ ከዓለም ዲፓርት አድርገን ከዓለም ፍቅር ራሳችንን ለይተን የምንጸልይ ከሆነን ትክክለኛ ሊሆን የሚችል ወዳጆች ወይ፣ እንግዲህ ዓለም ወዳጅ ከሆንን መጀመሪያ የወዳጅነት ምንድነው፣ አቋቋማችንን አሰላለፋችንን ማስተካከል አለብን ማለት ነው። የእኛ መሻት ለማድረግ ከሆነ መጀመሪያ አቋቋማችንን ወይም አሰላለፋችንን ማስተካከል አለብን ማለት ነው። ስለዚህ ወዳጆች ወይ፣ ጸሎት ካልሆነው ጸሎት ከሚያማስናችሁ ጸሎት ማማሰን ማለት በከንቱ ማድከም በጾም ሞክራችሁት አልመጣ ሲል በሆነ ነገር ሞክራችሁ አልመጣ ሲል፣ በሌላ ምናምን በሌላ ነብይ በሌላ ውሃ በሚረጭ እንትን በምንም ብትሉ ወዳጆች ወይ መጀመሪያ አሰላለፋችሁን አስተካክሉ ነው። አሰላለፋችንን እናስተካከል። አሰላለፋችንን ሳናስተካከል ምንም ሰማይ አይከፈትም ወዳጆች ወይ፣ በቃ የሆነው እውነታው እውነታው ይሄን ነው። ያዕቆብ ምዕራፍ አራትን አንብቡ። በሌላ መልኩ ደግሞ በሰው መካከል የሚደረግ መድሎ ሲኖር ማለት ነው እና ያዕቆብ ምዕራፍ ሁለትን ስትመለከቱ መድሎ ያደርጉ ነበር። ያመልካሉ፣ ወደሚያመልኩበት አዳራሽ ደግሞ ሰው ሲመጣ የተሻለ አለባበስ ያለውን የተሻለ ስፍራ ይሰጡታል። ዝቅተኛ የሆነውን ዚግባ የማይባለውን መልኩ ምናምን እንደዚህ የማይስበውን አይነት ነገር ደግሞ ዛጋውን ይሉታል ይሉታልና፣ ታውቃላችሁ ይህን እነዚህ ይላችኋል። እናንተ ራሳችሁ አመፀኛ ዳኛ መሆናችሁ አይደለምንም ይላቸዋል። ሰዎችን ክላሲፋይ እያደረግን በዘራቸው፣ በቀለማቸው፣ በሁኔታቸው፣ ባሉበትም፣ በስልጣናቸው፣ በሀብታቸው ሰዎችን ከፍ ዝቅ እያደረግን እንደዚህ አይነት ጸሎት በእግዚአብሔር ፊት መጸለይም ይሄ ራሱ ጸሎት ያልሆነ ጸሎት ነው ማለት ነው። ጫና አድርጎ የመጣውን እንደ ንግስተ ሳባ ጭኖ የመጣውን የተለየ ስፍራ ምንም እዚህ ግባ የሚባል ነገር የሌለውን ደግሞ እዛ ተቀመጥ እያሉ በሰው መካከል መድሎ እያደረጉ መጸለይ የመድለው መድሎ የሚያደርግ ሀርት ይዞ መጸለይም ጸሎት ያልሆነ ጸሎት መሆኑን ላሳስባችሁ እፈልጋለሁ፣ ወዳጆች። ወይ እስቲ አጥነት ምናልባት አይታችሁ ኮሜንት ብታደርጉ ትችላላችሁ እና ያዕቆብ ምዕራፍ ሁለት ላይ ለዚህ ነው በቃ አጋንንትም ያምናሉ የተባለው እምነታችሁ ከስራ ቢስ ከሆነ እምነታችሁ መድሎ የሚያደረግ ከሆነ እምነታችሁ አመፀኛ ዳኛ የሚያስመስላችሁ ከሆነ መንቀጥቀጥ ብሎ ሻኬ ማድረግ እምነት ከሆነ እሱማ አጋንንትም ይንቀጠቀጣሉ ያምናሉ ግን ትክክለኛውን ዲቫይን የሆነ መለኮታዊ የሆነ ባህሪ መለኮታዊ የሆነውን የእግዚአብሔርን አስተምሮ እሱም መኖር ነው የማይችሉት ይላቸዋል። ጉዳዮቹ እንግዲህ እምነት በስራ ያድናን አያድንም አይደለም። ያዕቆብ ምዕራፍ ሁለት ፖይንት እያለ ያለው የዳነ ሰው በእምነት የዳነ ሰው መገለጫ አለው ነው። በሰው መካከል ሊያደላ አይችልም ነው። ይልቅስ እንደውም የተራቡ የተቸገሩትንም በቻለ መጠን ይረዳን እያለ ያለው። እሳት ጠግባችሁ ሙቁ ብሎ የሰዎችን ጉዳይ ኬር ለስ አይሆንም ነው። በሰው ጉዳይ አይመለከተኝም አይልም ነው። ወዳጆች ወይ ተፖይንት ይሄ ነው። አምኛ ያለው ካልክ ድኛ ያለው ካልክ በክርስቶስ ኢየሱስ ትራንስፎርም ሆኛለሁ ተለውጫለሁ ካልክ ስለ ሰዎች ኮንሰርን ድሁን ነው እና ችግራቸውን የምንፈታበት ሚንስኛ ጋር ካለ ያንን መፍታት አለባችሁ ነው። ቸልተኛ ትሆኑ ነው እንጂ የተሻለ የተሻሉትን በጎች ብቻ መገንጠል፣ ይሄ ትክክለኛ አለመሆኑን ያሳያል። በእንደዚህ አይነት ሞቲቭ ሆኖ መጸለይ ግን ኢስ ሮንግ። እና የተሳሳተ መሆኑን ይነግራናል። በሌላ በርኩ ደግሞ ትርፍ ፍለጋ የሚደረግ ጸሎት ምዕራፍ አምስትን ስትመለከቱት የቆ ምዕራፍ አምስትም ይህንን ነው የሚያሳዩ። ትርፍ ፍለጋ ባለጠጎቹም ይላቸዋል። ደሞዛቸውን ያልከፈላችኋቸው የድሆቹ ሀብት እጃችሁ ላይ ያለ ይላቸዋል። ወዳጆች በጣም ይገርም ነገር ነው። እናንተ ቤት ውስጥ አለ የሰራተኞቻችሁ ደሞዝ አልተከፈለም ቤታችሁ እንዳይጎልባችሁ ብላችሁ የሰራተኞቻችሁን ደመወዝ ሳትከፍሉ እናንተ አካውንት ውስጥ እናንተ ጎተራ ውስጥ እናንተ የእህል ማከማቻ ውስጥ አለ። እና ይሄ ደግሞ ለእርድ ቀን እንደሚያወፍር ራሳችሁን አወፍራችኋል፣ ታውቃላችሁ። ትርፍ ፍለጋ፣ ምቾት ፍለጋ፣ እንዲህ አይነት ሞቲቭ ይዞ መጸለይ ራሱ ጸሎት ያልሆነ ጸሎት ነው ማለት ነው። እንዲያውም ያዕቆብ ምዕራፍ አምስት ላይ የሚላቸዋል ወዳጆቹ ሆይ ለእነዚያ ለተደራሲያኑ እስቲል ዛሬም ለእኛ ይሄ መልእክት በሚሰራበት ዘመን ሁሉ የሚናገረው እናንተ ልባችሁን አወፍራችኋል፣ ልባችሁን አደንድናችኋል። ስለዚህ በፍርድ ቀን አደገኛ መከራ ይመጣን ብሎ ያስጠነቅቃል ማለት ነው። ስለዚህ ትርፍ ፍለጋ ነገሮች እንዲጨምሩልን ብቻ እንደ እንዲሁ እኔ እስከዛሬ በህይወቴ እስቲ ማካፈል እንድችል እግዚአብሔር እንዲረዳኝ ማካፈል እንዲችል ጸልይልኛሉ። በጣት በጣት የሚቆጠሩ ሰዎች ናቸው። አብዛኛው ሰው እንዲጨመርልኝ ነው ብሎ የሚጠይቀው እንዲጨመርልኝ። አንድ ቤት ሰርቻለሁ፣ ሁለተኛ ማስባለሁ። እግዚአብሔር ሰው፣ አሜን ይሁንላችሁ። ግን አያችት፣ ይህ መጽሐፍ ምንድን ነው የሚለው? እና በቃ አምጣ አምጣ፣ ጨምር ጨምር፣ ማካፈል እንዲያካፍሉ መከራቸው፣ ይላል ጢሞቴዎስን አንደኛ ጢሞቴዎስ ምዕራፍ ስድስት ላይ አስተውሳላችሁ። ባለጠጋ የሆኑት በሚያልፍ ባለጠግነት ሳይሆን በእግዚአብሔር የሚመኩት መቼ ነው አለ? ማካፈል ሲችሉ ነው አለ። ወዳጆች፣ ባለጠጎች ማካፈል ከቻሉ፣ በዙሪያችሁ ያሉ ድሆችን የምታግዟቸው ከሆነ አንድ ነገር እያደረጋችሁ ነው። በሚያልፈው ባለጠግነት አልመካም በእግዚአብሔር እመካለሁ እያላችሁ ነው ማለት ነው። የመመኪያ አሰላለፋችሁን እያስተካከላችሁ ነው። የዚህ ዓለም ሰዎች የሚመኩት በሚያልፍ ባለጠግነት ሲሆን፣ እናንተ ክርስቲያን ባለጠጎች ደግሞ በዙሪያችሁ ላሉ ለኒዲዎች፣ የእናንተ እርዳታ ለሚያስፈልጋቸው ሰዎች ፍቅራችሁን፣ ያላችሁን እግዚአብሔር የሰጣችሁን ስታካፍሉ እያላችሁ ያላችሁት በቃ እኔ ነኝ የነዚህ ሰዎች መኖሪያ እያላችሁ አይደለም። ልብ በሉ፣ የእነዚ ሰዎች መኖሪያ እግዚአብሔር ነው እያላችሁ ያላችሁት ምንድን ነው? የእኔ መመኪያት በዚህ በሚያልፍ በሚጠፋ ገንዘብ ላይ አይደለም። እኔ የምመካው በማያልፈው በያው እግዚአብሔር ነው እያላችሁ ክሌም እያደረጋችሁ እያወጃችሁ ነው። ወዳጆች እውነተኛ አዋጅ እንግዲህ ነው አንዱ። ስለዚህ ጸሎት ካልሆነ ጸሎት ለመውጣት ትርፍ ፍለጋ የሚል ሞቲቭ ይዞ መጸለይም አንዱ ጸሎት ያልሆነ ጸሎት መሆኑን ላሳስባችሁ እፈልጋለሁ። ሌላኛው ባልታረማ አንደበት የሚጸል የጸሎት ነው። በጣም የሚገርም ነገር ነው። የያዕቆብ ምዕራፍ ሶስት ላይ ጌታ ሆይ ምዕራፍ ሶስት አንደበት እሳት ነው፣ የፍጥረቱን ሩጫ ያቃጥላል። ይህም ቻል በጣም ፖይንት አድርገን እንድናየው ማሳስባችሁ። በዚሁ አንደበት ይላል ጌታንና አብን እንባርካለን፣ በዚሁ አንደበት ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን እንራገማለን ይላል አያችሁት። ባልታረመ አንደበት የሚደረግ ጸሎት ምን እንግለጽ ነው? ለምን አርባ ስምንት ሰዓት ለምን ከፈለጋችሁ አርባ ቀና አጽሆሙ፣ ያልታረመ አንደበት ይዛችሁ የፈለገ ነገር ብትሉ ኖ ሰማይ ነሐስ ነው፣ ምድርም ብረት ነው። ምትሆኑ ዝግ ነው ወዳጆች ወይ። ስለዚህ ምን እያልክ ነው ብትሉኝ፣ ወዳጆች ወይ ጸሎታችን እንዲሰማ ካስፈለጋ፣ መጀመሪያ አንደበታችንን በጸጋው ቃል እናርም እያልኳችሁ ነው ወዳጆች፣ አንደበታችንን በጸጋው ቃል እናርም። ጸሎታችን እንዲሰማ ጤናማ የሆነ ከትርፍ ፍለጋ የራቀ ሞቲቭ ይኑረን። በሰው መካከል ከማድላትም እንጠንቀቅ፣ ሁለቱም በአምላክ መልክ ተፈጥረዋልና የተሳሳተ ተነሳሽነትን ከሀርታችን ኢንሳይድ አወር ፓርትስ እናስወግድ፣ በእግዚአብሔር ጸጋ እንዲሁም ደግሞ ለአብ ክብርና በኢየሱስ ክርስቶስ ስም እንጸልይ ወዳጆች። ተሰሚነት እንዲኖረው ካስፈለገ ሌላው እንግዲህ የትዕቢት ጸሎት የሚባለውን በጣም ጸሎት ያልሆነ ጸሎት ታስታውሳላችሁ። ሉቃስ ላይ ያለው ምዕራፍ 18 ከዘጠኝ ጀምሮ ያለ ይመስለኛና በሳምንቱ ለቀን ጾም በጣም ገርም ነገር ነው። አስራት ትሰጣለዋል እንደዚህም ብቻለሁ ከዚህ ሰው እንዳንዱ ስላልሆንኩ እንደዚህ ሰው ስላልሆንኩ አያችሁ። አሁን ትዕቢተኝነት እንግዲህ ትዕቢት ውልቀትን ትቀድማለች ተብሎ የተጻፈው ማለት ነው። ስለዚህ ያ ሰው እስከ ትቢቱ ተመለሰ። ያኛው ግን ቀላ ማለት እንኳን አልወደደም። ድረቱን እየደቃ ማረኝ ብሎ ነበር። ያኛው ይቅር ተብሎ ተመለሰ፣ ይህኛው ግን እስከ ትቢቱ ተመለሰ። በጣም ልናስተውልብ ልናስተውል ይገባናም ብያስባል ወዳጆች። ሌላው ብዙ ሀብት የነበረው እዚሁ ስምንት ላይ ያለው በጣም ጥሩ ነገር ነው ያለው። የእግዚአብሔር መንግስት መውረስ ሲፈልጋን ምን አደርግ ዘንድ ይገባኛል ሲል ያለህን ሽጥ እና ለድሆች ስጥ፣ ከዛ መጥተህ ተከተል ሲባል እያዘን ሄደ ይላል። ታውቃላችሁ እግዚአብሔርን ይወዳል ይላል፣ ህግን ይጠብቃል። ጌታ ኢየሱስም ስለመሰከረለት ምንም ልንል አንችልም። ነገር ግን ልብ በሉ፣ ይሄ ሰው ይመካ የነበረው በሚያልፍ ባለጠግነት ነበረ ከዚህ የተነሳ ሲሉ አላረደም፣ ሂዶ መሰዋት አልቻለም። ይልቅስ እያዘነ ሄደ ይላል። ወዳጆች ጸሎት ካልሆነ ጸሎት ህይወታችንን፣ ጸሎት ካልሆነ ጸሎት ዘመናችንን፣ ጸሎት ካልሆነ ጸሎት አገልግሎታችንን፣ ቤተሰቦቻችንን እንድንጠብቅ በጌታ በኢየሱስ ፍቅርና ምሕረት አሳስባችኋለሁ። ክብር ለጌታ ለኢየሱስ ሲሆን፣ ክብር ሁለትን በቀጣይ እናያለን።